ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የዕለቱን ዜናዎች ከዘውትር ተሳታፊያችን ጋር በመሆን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ ግብዣችን ነው። መልካም ጊዜ። ተመልካቾቻችን አሁን የደረሰን ዜና አለ። ኢታ ማዦር ሹም ብርሃኑ ጁላ በቀጥታም ምክትሉን ጄኔራል አበባው ታደሰ ላይ ባነጣጠረ ውንጀላ ከፋኖ ጋር የገባንበት ጦርነት በተሳሳተ መረጃ ላይ የተመረኮዘ ነው ማለታቸው ተመልክቷል። ሆን ተብሎ የተሳሳተ መረጃ ተሰጥቶናል፣ አሊያም በሰራዊቱ ውስጥ ሳቦታጅ የሚያደርግ ኃይል ገብቷል ሲሉ ፊልድ ማርሻል ብርሃኑ ጁላ መግለጻቸውን ከደረሰን መረጃ ለማወቅ ተችሏል። አማራ ክልል የገጠመን ኪሳራ ከትግራዩ የሁለት ዓመቱ ጦርነት የከፋ ነው። በተለይ በተዋጊ ሰራዊታችን ላይ የደረሰው ኪሳራ በትግራይ ከገጠመን ይበልጣል ያሉት ፊልድ ማርሻሉ ይህም የሆነው ስለ ፋኖ ቁመና ትክክለኛ መረጃ ይዘን ወደ ጦርነቱ ባለመግባታችን ነው ሲሉም በቁጭት ተናግረዋል። በትግራይ ከህወሓት ጋር በተደረገው ጦርነት ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት ኪሳራ ቢደርስበትም በአማራ ክልል ከፋኖ ጋር ባለፉት 17 ወራት የተደረገው ጦርነት የበለጠ ቁጥር ያለው ሰራዊት ከጥቅም ውጪ መውጣቱን በአዛዦቹ በኩል በተደረገው ግምገማ መረጋገጡንም ለማወቅ ተችሏል። በጦር መሳሪያዎች ኪሳራም ቢሆን ፋኖ ከቀላል ኋላ ቀር መሳሪያ በ17 ወራት ውስጥ እስከ ሞርታርና ዲሽቃ መታጠቅ የቻለው ከአገዛዙ ሰራዊት በምርኮና በተለያዩ መንገዶች ባገኘው መሳሪያዎች መሆኑን በግምገማ ያነሱት የአብይ አህመድ ጀነራሎች ኪሳራው በእግረኛ የሰራዊቱ ክፍል ብቻ ሳይሆን ከባድ መሳሪያዎችና ተ ተኳሾችን ጭምርም በገፍ የተማረኩበት እንደሆነም ተመልክቷል። በአማራ ክልል ከፋኖ ጋር የተጀመረው ጦርነት አገባቡ ላይ ልዩነት ውስጥ የገቡት የአብይ አህመድ ከፍተኛ ወታደራዊ አመራሮች እንዴት እንወጣለን በሚለው ላይ ከፖለቲካ መሪዎች ጋር ሳይቀርም ሰፊ ልዩነት ውስጥ መግባታቸው እየተነገረ ነው። አብይ አህመድ አሁን ባለው ሁኔታ ስለ አማራ ክልሉ ጦርነት ግልጽ የሆነ የመውጫ ስትራቴጂ እንደሌለው የሚገልጹት የአንከር ሚዲያ ምንጮች በአጠቃላይ ብልጽግና በግራ መጋባት ውስጥ እንደሚገኝ አመልክተዋል። ባለፉት ሁለት ሳምንታት ብቻ በአማራ ክልል ከአምስት ሺህ በላይ የአብይ አህመድ ወታደሮች የተማረኩ ሲሆን በሺዎች የሚቆጠሩት ከጥቅም ውጪ መሆናቸውን ለአንከር ሚዲያ ከተለያዩ አውደ ግንባሮች ተሰብስበው ከደረሱት መረጃዎች ለማወቅ ተችሏል። ይህ በእንዲህ እንዳለ ሀገሪቱ በተደረጉና እየተደረጉ ባሉ ጦርነቶች እያለቁ ያሉት የኦሮሞ ልጆች ናቸው በሚል የተነሳው ጥያቄ የኦሮሚያ ብልጽግና አመራሮችን ማስደንገጡ ተገለጸ። በአዳማ ናዝሬት የተካሄደውን የከፍተኛ አመራሮችን ስልጠና ተከትሎ ከየወረዳዎቹ ለተወጣጡት የኦሮሚያ ብልጽግና የመካከለኛና የበታች አመራሮች እየተሰጠ ባለ ስልጠና ተሳታፊዎች የእኛ ልጆች በየጦርነቱ የሚያልቁበት ምክንያት ምንድን ነው? ሲሉ መጠየቃቸውን ነው የአንከር የመረጃ ምንጮች የገለጹት። በትግራይ በተደረገው ጦርነት በአብዛኛው ያለቀው የኦሮሞ ወጣት ነው። አሁን ቢሆንም በአማራ ክልል የሚሞተውና የሚማረከው የኦሮሞ ልጅ ነው፣ ከሸኔም ጋር በሁለቱም ወገን የምናልቀው እኛው ነን የሚል ተቃውሞ የተሰማ ሲሆን አመራሮቹ ግራ ተጋብተው ጥያቄውን አድበስብሰው ማለፋቸውን ነው በስልጠናው ላይ የነበሩ ከፍተኛ አመራር ለአንከር ሚዲያ በላኩት መረጃ ላይ ተመለከተው። ይህ በእንዲህ እንዳለም በአዲስ አበባና በአንዳንድ የኦሮሚያ አካባቢዎች አስገዳጅ ብሔራዊ ውትድርና ምልመላ እየተደረገ ነው። በተለይ በአዲስ አዲስ አበባ በበርካታ ቦታዎች ወጣቶች እየታፈሱ ወደ ተለያዩ ወታደራዊ ማሰልጠኛ ካምፖች እየተወሰዱ መሆኑን የአንከር ሚዲያ የአዲስ አበባ ወኪል ገልጿል። በትላንትናው ዕለት በመርካቶና አካባቢው የፖሊስና የደንብ ማስከበር አባላት መውጫ በሮችን ከበባ በማድረግ ወጣቶችን እያፈሱ ወደ ተዘጋጁ ተሽከርካሪዎች ሲጭኑ እንደነበርም የአይን እማኞችን ጠቅሶ ወኪላችን ከላከልን መረጃ ለማወቅ ተችሏል። በአማራ ክልል እየተመና መነ የመጣውን ሰራዊቱን ለመተካት እየተረባረበ ያለው የአብይ አህመድ አገዛዝ የፕሮቴስታንት እምነት ተከታይ ወጣቶችን ሃይማኖታችሁን ሊያጠፋ እየመጣ ያለ ኃይል አለና ዝመቱ የሚል ቅስቀሳ መጀመሩን መዘገባችን ይታወሳል። የአዲስ አበባው አፈሳ ያነጣጠረው የአማራና የደቡብ ክልል ተወላጆች ላይ ነው ይለናል። የዘውትር ዘጋቢያችን ከአዲስ አበባ በተለያዩ እውነት ህዋት የሚባለውን አይነት ጥቃት ሰንዝረዋል ወይ? ህወሀት በአሁኑ ሰዓት ያለው ቁመና ይታወቃል። በተለይም ከሁለት ዓመቱ ጦርነት በኋላ ከዛም በተፈጠሩ የተለያዩ የፖለቲካ ሹኩቻዎች የተነሳ ህወሀት ወታደራዊም ሆነ ፖለቲካዊ አቅሙ ተዳክሟል። ምናልባት ከቅርብ ጊዜ ወዲህ ከኤርትራ ጋር፣ ከሌሎች ኃይሎች ጋር እየተጣመረ ነው በሚል አቅሙን ለማጠናከር እየወሰዳቸው ያላቸው እርምጃዎች ወታደሮችን እያሰለጠነ በሱዳንም እንደዚሁ ያሉ አርቢ አርሚ ሰባ በመባል የሚታወቀውንም ጦሩን ጭምር በማሰልጠን ግዙፍ ኃይል እየገነባ ነው በሚል በበርካታ የመረጃ ምንጮች ጉዳዩ ይነሳል። ዋት አሁንም በወታደራዊ አቅሙ የተዳበረ ነው፣ የጠነከረ ነው የሚልም ነገር ይነሳል። በፖለቲካ ከታየ ግን ዋት በጣም ከፍተኛ የሆነም መዳከም ውስጥ እንደገባ ይነገራል። ወታደራዊ ቢሆን ይህን ያለ አስተማማኝ ነው ማለት የሚቻል አይደለም። ህዋት በአጠቃላይ የተዳከመ ቡድን እንደሆነ ምንም ጥርጥር የለውም። እንኳን ሄዶ አፋር ክልል ትንኮሳ ለመፈጸም ጥቃት ለማከናወን ይቅርና ያለበትንም አሁን ባለበት ቁመናም ያንን ይዞ ጠብቆ ለማቆየት የአብይ አህመድ ወታደሮችን ወይም ደግሞ የአብይ አህመድን ኃይል ሊቋቋም ይችላሉ የሚለው መቼም በጥያቄ መነሳቱ አይቀርም። ሆነም ቀረም ይህንን ማን ሊለኩ ሰው ይችላል? ይሄ የተባለው ነገር ድራማ ነው። አብይ አህመድ ህዋትን ለመምታት ሰበብ ምክንያት እየፈለገ ነው። ለዛ ይህንን ነገር አቀናብሮ ያደረገው ሊሆን እንደሚችል የሚናገሩ ወገኖች አሉ። ባለፈው ታስታውሳለ፣ የጥቅምት 24ቱ ራሱ በደንብ መመርመር የሚገባው ነው። ያኔ እኛም ሆነ ሌሎች ወገኖች ከአብይ አህመድ ጎን የተሰለፍንበት ዋነኛው ምክንያት ሰሜን እዝን ህወሀት መጥቶታል የሚባለውን የመጀመሪያ ደረጃ አላጣራንም። የተባለው በወቅቱ የተከሰተውን ነገር አምነን ተቀብለን ከአብይ አህመድ ጎን ተሰልፈን በእርግጥም ህወሀት በኢትዮጵያ ህዝብ ትብብር በኢትዮጵያ ህዝብ መስዋዕትነት። የህወሀት ህልምም ተጨናክፎ ነገሮች አሁን ባሉበት ሁኔታ ላይ ይገኛሉ። ነገር ግን መረጃዎች እየወጡ ነው። እውነት የዛን ጊዜ ህወሀት ምንም እንኳን የመጀመሪያው ምት ሰሜን እዝ ላይ ቢያሳርፍም ያ ነገር እንዲያደርግ ገፊ ምክንያቶች ነበሩ። አብይ አመድ ጦርነቱ እንዲጀመር ይፈልግ ነበረም። በቅርበትም ያሉት ከእሱ ጋር አብሮ የነበሩ አሁን ሁ በአንድም ይሁን በሌላ ካጠገቡ የተለዩ የኦህዴድና የብልጽግና ባለስልጣናት እንደሚነግሩን ከሆነ አብይ አመድ ጦርነቱን ይፈልገው ነበረም። በተለይም መከላከያ ሰራዊቱን ለመቆጣጠር የህወሓትን የበላይነት ለማጥፋት አንድም ይሄ ጦርነት መምጣት አለበት ብሎ በኦህዴድ በብልጽግና ስብሰባ ላይ መናገሩ ነግረውናል። ስለዚህ ከዚህ ከጥቅምት 24ቱ የሰሜን እዝ መመታት ጀርባ ምናልባት ህወሀት ገዝፎ ቢታይም እነ አብይም እጃቸው እንዳለበትና ህወሀትን በሩን ከፍተው ጥቃቱን እንዲፈጽም አድርገዋል የሚል መረጃ ይወጣል። ለማንኛውም አብይ የፈለገውን አድርጓል። ህወሀት ጀኔራሎችን በሙሉ ከመከላከያ ጠርጎ አስወጥቷል። መከላከያውንም ሙሉ በሙሉ በሱ ወርድ በሱ ቁመትና ልክ እንዲፈጥረው አድርጎታል። ስለዚህ አሁንም ይህን ጦርነት አብይ አህመድ ነው ሊያደርግ የሚችለው የሚል ትንታኔ እየተሰጠ ነው። ህወሀቶችን ለመምታት ሰሞኑን ከማነው ፊልድ ማርሻል ብርሃኑ ጀምሮ ሌሎችም የሲቪል ባለስልጣናት፣ የዲጂታል ብልጽግና ሚዲያ ሰራዊት ሳይቀር ህወሀት ላይ ነው የዘመቱት። ህወሀት መመታት አለበት እያሉ ነው። መንገድ ሰበብ ምክንያት እየተፈለገ ነበረ። እንግዲህ አሁን በዚህ አድርገው አብይ አህመድ ህዋትን ለመምታት ትግራይ ምድር ይዘልቃሉ፣ አብረን የምናየው ነው። ምናልባት ጦርነቱ አይቀሬ ነው የሚሉ ወገኖች አሉ። አይቀሬም ከሆነ የኢትዮጵያ ሕዝብ ለዚህ ጦርነት አብይ አህመድ በተለያየ መልኩ በሴራ እየከፈተ ግብር የሰው ግብር እያስከፈለ የኢትዮጵያን ልጆችን እየማገደ መንገድ ላይ እየተወ የሚመጣው ጦርነት ላይ ከዚህ በኋላ የኢትዮጵያ ሕዝብ መሳተፍ የለበትም። አንድ ነፍሱን የኢትዮጵያ ሕዝብ አንድ ወታደር፣ አንድ እናት ልጇን ለዚህ ለአብይ አህመድ ጦርነት መላክ የለባትም። በደንብ መፈተሽ አለበት። ከዚህ በኋላ በኢትዮጵያ ውስጥ ጦርነት ይብቃ፣ አያስፈልግም። ነገሮች ፖለቲካ መፍትሄ ናቸው የሚሹት የሚሉት ነገር በደንብ ገብቶ መጥቶ የህዝብን አመኔታ አግኝቶ የህዝብን ውሳኔ አግኝቶ የአብይ አህመድን የጦርነት ፍቅርና የጦርነት ዛር እውነት ለመናገር ማክሸፍ የሚገባው የኢትዮጵያ ህዝብ ነው አሉ። አብይ አህመድ ወደ ጦርነት ሊገባ የሚችልበት አቅም የለውም። ምናልባት አራት ነገሮችን ያነሳሉ አብይ አህመድ ጦርነት ውስጥ የማይገባባቸው ብለው የሚጠቅሷቸው አራት ምክንያቶች አሉ። ብዙ ናቸው ግን በእነዚህ አራት ውስጥ ሊካተቱ ይችላሉ። አንደኛው የአቅም ጉዳይ ነው። አብይ አህመድ አቅም የለውም ይህን ጦርነት ለመክፈት የሚያስችል ይኸው አቅሙን አየን። በአማራ ክልል ለሁለት ዓመት ተኩል የዘለቀ ጦርነት ውስጥ ነው የገባው ለሁለት ሳምንት ብሎ አቅዶ በዛ ጨርሳለሁ ብሎ የገባበት ጦርነት ይኸው መከላከያ ሰራዊትን በልቶ ጨርሷል። በአሁኑ ሰዓት እንደሚገለጸው ከሆነ እስከ መቶ ሺህ የሚጠጋ የመከላከያ ሰራዊት አባላት ናቸው ከጥቅም ውጭ የሆኑት በአማራ ክልል እየተካሄደ ባለው ጦርነት። ስለዚህ አብይ አህመድ በአሁኑ ሰዓት ምናልባት እሱ የሚፎክረው በመሳሪያ አቅም፣ በቴክኖሎጂ ሊል ይችላል። ግን ሁልጊዜ እንደምንለው ወታደር በእግረኛ ወታደር አቅመ ደካማ ከሆንክ በመከላከያ ቴክኖሎጂዎች ብቻ ጦርነትን አሸንፋለሁ ብለ ልትገባ አትችልም። አቅም የለውም። ስለዚህ እንኳን አለም ህዋት ጋር ጦርነት ውስጥ ሊገባ ከኤርትራ ጋር ጦርነት ሊገባ አብይ አህመድ የሰፈር ጸብ እንኳን ለመገላገል የሚያስችል ቁመናም የለውም ብሎ መደምደም የሚቻል ይመስለኛል። ለማንኛውም ከአቅምም አንጻር ጦርነት ውስጥ ሊገባ አይችልም ብለው ይገልጻሉ። ሌላው የኢትዮጵያ ህዝብ ከጎኑ አለመኖሩ ነው። ያኔ ታስታውሳለ የጥቅምት ሃያ አራቱ የሰሜን ህዝብ መመታትን ተከትሎ ከየአቅጣጫውን ኢትዮጵያውያን ድጋፍ የሰጡት ህዋት ዳግም ወደ ኢትዮጵያ የስልጣን መንበር አይመጣም የ27 ዓመቱ የክፍፍል ዘመን ማብቃት አለበት። ህወሀት መሄድ አለበት። የህወሀትን ብቻ ከ4 ኪሎ መነሳት የደገፈ ህዝብ ሁሉ ነው አብይ አህመድ ጭራቂውን ሌላ ነገር ሳቅ ይህን ጦርነት አብሮት ተሰልፎ የህወሀትን ህልም ያከሸፈው ስለዚህ፣ ያ የህዝብ ድጋፍ አሁን የለም። አሁን አብይ አህመድ ራሱ ይወጣዋል እንጂ የኢትዮጵያ ህዝብ በደጀንነትም ሆነ ልጁንም ገብሮ በሌላም መልኩ ለዚህ ጦርነት አስተዋጽኦ ሊያደርግ የሚችል አይደለም። አቋሙን በተለያየ መልኩ እየገለጸ ነው። ደጀን ከሌለ፣ የህዝብ ድጋፍ ከሌለ የምታካሄደው ጦርነት የተሳካ አይሆንም። ሌላው የዓለም አቀፉ ማህበረሰብ ነው። ዓለም አቀፉ ማህበረሰብ ከወዲሁ እያስጠነቀቀ ነው። እረፍ እያሉት ነው፣ የጦርነት ዛርህን አቁም በህወት መሪዎችና በትግራይ ወታደራዊ አዛዦች መሀል እየተካረረ የመጣውን ልዩነት ተከትሎ ህዝቡ ጦርነት ይቀሰቀሳል የሚል ስጋት ውስጥ መግባቱ እየተነገረ ነው። በባንኮች አካባቢ የሚታየውና ገንዘብ የሚያወጡ ደንበኞች ሰልፍ ከዚሁ ስጋት ጋር እየተያዘ መሆኑን ካገኘነው መረጃ ለማወቅ ተችሏል። ህዝቡ እንደ ባለፈው አይነት ችግር ውስጥ ላለመውደቅ ባንክ ያለውን ገንዘብ በሙሉ በማውጣት ላይ እንደሆነ የተገለጸ ሲሆን ከገበያ ላይ ምርቶችን በብዛት በመሸመ ላይ እንደሆነም መረጃዎች ያመለክታሉ። ቀሌ ፍጥጫው በርትቷል። የጦርነት አታሞ ከተለያዩ አቅጣጫዎች እየተመታ ነው። ወታደራዊ እንቅስቃሴዎችም እየታዩ ነው። ሁለቱ የህወሓት አንጃዎች የቃላት ጦርነታቸውን በባሩድ ጢስ ሊያጥኑት ከጫፍ መድረሳቸውን ነው ያለፉት ሁለት ቀናት ክስተቶች የሚያመላክቱት። የባለፈው ሳምንቱ ከጀኔራሎቹ የመቀሌ ስብሰባ ወዲህ ከአቶ ጌታቸው ቢሮና ከህወሓት ጽህፈት ቤት የሚወጡት መግለጫዎች መጪው ጊዜ ጥሩ እንደማይሆን ማረጋገጫ የሚሰጡ ናቸው ማለት ይቻላል። ከያቅጣጫው ኃይለ ቃል የተሞላባቸው ጀብደኝነት ያጠላባቸው መግለጫዎች እየወጡ ነው። የአብይ አህመድ አገዛዝ አዲስ አበባ ላይ ድምፁን አጥፍቷል። ጦርነት ከተቀሰቀሰም የነደብረ ጽዮንን ቡድን ይደግፋል እየተባለ በሰፊው በሚነገረው በኤርትራ መንግስትና በጌታቸው አስተዳደር ረዳ ጀርባ ባለው በአብይ አህመድ አገዛዝ መሃል ሊሆን እንደሚችል ይነገራል። ጦርነቱ ቀጠናዊ መልክና ቅርጽ ወደሚይዝበት ደረጃም ሊሻገር እንደሚችል የፖለቲካ ታዛቢዎች በመግለጽ ላይ ናቸው። በአማራ ክልል እየተካሄደ ያለው የድሮን ጥቃት በልዩ ኦፕሬሽን በአብይ አህመድ በሚመራውና ለዚህ ተብሎ በተቋቋመ ቡድን የሚፈጸም መሆኑን የሚገልጽ ዝርዝር መረጃ ለአንከር ሚዲያ ደርሶታል። ይህን የድሮን ጥቃት ለማከናወን በተቋቋመው ልዩ የዘመቻ ቡድን ውስጥ የጦር ኃይሎች ጠቅላይ ኤታ ማዦር ሹም ፊልድ ማርሻል ብርሃኑ ጁላ እና ምክትላቸው ጄኔራል አበባው ታደሰ እንዳልተካተቱበት ከደረሰን ጥብቅ መረጃ ላይ ለመረዳት ተችሉ ተችሏል። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴንም በዚህ ቡድን ውስጥ እንዳልገቡ በመረጃው ተመልክቷል። ለአማራ ክልል ለታቀደውና የመጨረሻ ጥቃት በሚል እየተካሄደ ላለው ልዩ ኦፕሬሽን አምስት ንዑሳን ቡድኖች ያሉትን ዋናውን ቡድን የሚመራውና የሚያዘው አብይ አህመድ ሲሆን በዚህ ዋና ቡድን ውስጥ ምክትል ጠቅላይ ሚኒስትር ተመስገን ጥሩነ የሰሜን ምዕራብ እዝ አዛዥ ጀነራል ጌታቸው ጉዲና፣ የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር አቶ ሲሳይቶላ የኢንሳ ከፍተኛ አመራር አቶ ዳንኤል ጉቱ፣ የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬወት ታምሩና የአርቲፊሻል ኢንቴሊጀንስ ዋና ዳይሬክተር አቶ ወርቁ ጋቸና እንደሚገኙበት በደረሰን መረጃ ላይ በዝርዝር ተገልጿል። አምስቱን ንዑሳን ቡድኖች የሚመሩትም በስራቸው በርካታ ወታደራዊ መኮንኖች፣ የመረጃና ደህንነት ባለሙያዎች የሚገኙበት እንደሆነ ታውቋል። አብይ አህመድ አዲስ አበባ ሳር ቤት ከጎልፍ ሜዳ አጠገብ የሚገኘውን ቪላ ቤት ለዚህ ኦፕሬሽን ማስፈጸሚያ ዋና ጽህፈት ቤት አድርጎ የሚጠቀመው ሲሆን በጊዜያዊነት የዘመቻ መምሪያ የሚል መጠሪያ እንዲሰጠውም አድርጓል። ይህ የልዩ ዘመቻ መምሪያ በአማራ ክልል የተከፈተውን የድሮን የሮኬትና የጀት ጥቃቶችን የሚያቅድና የሚያስፈጽም እንደሆነ በደረሰን መረጃ ላይ ተመልክቷል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬዎት ታምሩ የምትመራው ቡድን ዋና መሰባሰቢያ ቦታውን አዲስ አበባ ለጋር ፊት ለፊት ከሚገኘው የቴሌ መስሪያ ቤት ውስጥ በማድረግ በአማራ ክልል ለተከፈተው ልዩ ኦፕሬሽን የሳተላይትና የጠለፋ ድጋፍ እያደረገች ነው። ወይዘሪት ፍሬዎት አብራ እንድትሰራም ሶስት የኦሮሞ ተወላጅ የሆኑና በአብይ አህመድ የተመረጡ የአይቲ ባለሙያዎች የተመደቡ መሆኑም ታውቋል። ወይዘሪት ፍሬዎት ኤስቲኤን ሳተስ የተባለም የሳተላይት ቴክኖሎጂን በመጠቀም የተለያዩ የስልክ አይነቶችን በመጥለፍ የፋኖ አመራሮች ያሉበትን ትክክለኛ ቦታ ከዲጂታል ካርታ ጋር ለአብይ አህመድ ለሚመራው ዋናው ቡድን መረጃ በየሰዓቱ እንደምታስተላልፍ ነው የተገለጸው። ሌላኛው ንዑስ ቡድን በጀነራል ጌታቸው ጉዲና የሚመራ ሲሆን የአብይ አህመድ ታማኝና ቀኝ እጅ በመባል የሚጠራውን ሜጀር ጀነራል ተስፋዬ አያሌውን በምክትል መሪነት ያቀፈ ነው። ሜጀር ጀነራል ተስፋዬም ትውልድ ቦታው ሰሜን ሸዋ ደራ ጉንዶ መስቀል 01 ሲሆን አሁን አዲስ አበባ በስራተ ገብርኤል አካባቢ በሚገኝ መኖሪያ አድራሻውን አድርጓል። ሜጀር ጀነራል ተስፋ አያሌው በአብይ አህመድ በሚመራው ኦፕሬሽን ውስጥ ሶስት ወንድሞቹንም ያስገባ ሲሆን ሀይለ ጊዮርጊስ አያሌውና አሻግሬ አያሌው የተባሉት ሁለት ወንድሞቹ ሰሜን ሸዋ ደራ ጎንዶ መስቀል ቀበሌ ከሚንቀሳቀሱት የመንግስት ኃይሎች ጋር አብረው የሚሰሩ እንደሆነ ታውቋል። ማስረሻ አያሌው የተባለውና የመኖሪያ አድራሻው አዲስ አበባ አበባ ሰበታ እንደሆነ የሚገለጸው ሌላኛው የሜጀር ጀነራል ተስፋዬ አያሌው ወንድም በአሁኑ ሰዓት ከፍተኛ ባለሀብት ሲሆን ከኦሮሚያ ብልጽግና አመራሮች ጋር ቀጥተኛ ግንኙነት በማድረግ ተልዕኮ እየተቀበለ በሰሜን ሸዋ የመንግስትን ኃይሎች በመረጃና በተለያዩ ድጋፎች እያገዘ እንደሆነ ነው በደረሰን መረጃ ላይ ተመለከተው። ጀነራል ጌታቸው ጉዲና በሚመራው ንዑስ ቡድን ውስጥ ሌሎች ሁለት የኦሮሞ ብሔር ተወላጅ የሆኑ ጀነራል መኮንኖች የተካተቱ ሲሆን የዚህ ቡድን አድራሻ ደግሞ አዲሱ የመከላከያ ሚኒስቴር ህንፃ እንደሆነ ተመልክቷል። ሌላኛው ንዑስ ቡድን በመረጃና ደህንነት ባለስልጣናቱ የሚመራ ሲሆን አቶ ሲሳይቶላና አቶ ዳንኤል ጉቱ እንዲሁም የአርትፊሻል ኢንቴሊጀንሱ ዋና ዳይሬክተር አቶ ወርቁ ጋቸና የሚገኙበት ነው። ይህ ንዑስ ቡድን ዋና ተግባሩ ለልዩ ኦፕሬሽን አስፈላጊ ነው የተባሉ መረጃዎችን በግብአትነት ማቅረብ ሲሆን ጊዜያዊ አድራሻው አዲስ አበባ ቴዎድሮስ አደባባይ ከኤክስትሪም ሆቴል ጎን እንደሆነ ታውቋል። ይህ ቡድን በአማራ ክልል የፋኖን እንቅስቃሴ አነፍንፈው መረጃ በየጊዜው የሚያቀርቡ የተለያዩ መዋቅሮችን በስሩ ያቀፈ ሲሆን በዋናነት በባህር ዳር ከተማ ቀበሌ አስራ ሶስት ኢሚግሬሽን ግቢ ውስጥ ባደራጀው የልዩ ኦፕሬሽን መረጃ አሰባሳቢ የጋራ ግብረ ኃይል መጠነ ሰፊ ስራዎችን እያከናወነ ይገኛል። በዚህ መዋቅር ውስጥ የአማራ ክልል ሰላምና ጸጥታ ቢሮ በዋና አስተባባሪው በረዳት ኮሚ ኮሚሽነር አዱኛ አለማየው አማካይነት በአማራ ክልል በሁሉም ዞኖችና ከተሞች የሚገኙ የሰላምና የጸጥታ ቢሮ ኦፊሰሮችን በማቀናጀት መረጃ እያሰባሰበ የሚያቀርብ እንደሆነ ተመልክቷል። ረዳት ኮሚሽነር አዱኛ ጽህፈት ቤቱን በባህር ዳር ሲቪል ሰርቪስ ቢሮ ህንፃ ሁለተኛ ፎቅ ላይ አድርጎ ስለ ፋኖ እንቅስቃሴ ከየወረዳውና ገጠር አካባቢዎች የሚደርሱትን መረጃዎች ሲያስተላልፍ እንደሚውል ተመልክቷል። በአብይ አህመድ በሚመራው ልዩ ኢሚግሬሽን ስር በመረጃ ደህንነቶቹ ኃላፊዎች ሲሳይቶላና ዳንኤል ጉቱ የሚዘውረው ንዑስ ቡድን በአማራ ክልል ካደራጃቸው ልዩ መዋቅሮች አንደኛው ጌጡ በተባለ ግለሰብ የሚጠረነፈው የአማራ ክልል ሚሊሻ ነው። ይህ ልዩ ተልዕኮ የተሰጠው የሚሊሻ ኃይል ጽህፈት ቤቱን ከባህር ዳር አካዳሚ ጽህፈት ቤት ፊት ለፊት ካለው የክልሉ ጸረ ሙስና ኮሚሽን ሕንፃ ውስጥ አድርጎ ትዕዛዝ እየጠበቀም እርምጃ እንዲወስድ ስምሪት የሚሰጥበት ቦታ ነው። ሌላው በአማራ ክልል ለአብይ አህመድ ልዩ ኦፕሬሽን የተዋቀረው ቲም በክልሉ አይኤስቲ ውስጥ የሚገኘው ነው። በልዩ ሁኔታ የተመረጡ ሰዎች የተካተቱበትን ይህን ቡድን የሚመራው የቀድሞ የኢንሳ ባልደረባ የቻለ ግዛው እንደሆነም ታውቋል። እነዚህ የተመረጡት ሰዎች ቁጥራቸው አንድ መቶ የሚደርስ ሲሆን የተሰባሰቡትም ከብሔራዊ መረጃና ደህንነት አገልግሎት፣ ከመከላከያም፣ ከኢንሳናም፣ ከአርቲፊሻል ኢንቴሊጀንስ እንደሆነም በመረጃው ተመልክቷል። የዚህ ቡድን መሰባሰቢያ በባህር ዳር ከተማ ቀበሌ ሶስት ሙሉ ዓለም የበዓል ማዕከል ጎን ባለው የክልሉ አይሲቲ ህንፃ ውስጥ ነው። ይህ ቡድን ዋና ተልኮ የእያንዳንዱን የፋኖ አመራር ዱካ በማግኘት እርምጃ እንዲወሰድባቸው የሚያስችል የተሟላ መረጃ አሰባስቦ ለድሮን ሲስተሙ ማስተላለፍ ነው። የፋኖ አመራሮችን ስልክ የሚጠቀሙበትን የማህበራዊ ድረ ገጾች በመጥለፍ የሚገኙበትን ቦታ ሎኬሽን ማነፍነፍ ተቀዳሚ ተልኮ እንደሆነም ተገልጿል። አብይ አህመድ በአማራ ክልል ለከፈተው መጠነ ሰፊ የድሮን ጥቃት እየተጠቀመ ያለው የድሮን አይነት ባይራክትራ ቲቪ ሁለት ቱርክ ሰራሽ ድሮኖች ሲሆኑ እነዚህ ድሮኖች ከ3 እስከ 9 ኪሎ ሜትር የመንሳፈፍ አቅም ያላቸውና ረዘም ላለ ጊዜ በአየር ላይ መቆየት የሚችሉ ናቸው። ባይራክትራ የተሰኘው ድሮን የግንኙነት ወሰኑ 300 ኪሎ ሜትር ራዲየስ ሲሆን በሶስት ባለሙያዎች ኦፕሬሽኑ የሚፈጸም እንደሆነም ታውቋል። ለ7 ሰዓታት አየር ላይ የመቆየት አቅም ያለው የድሮን መረጃን መሰብሰብም ቦምብ ታጥቆ ኢላማን መምታትም የሚችል ሁለት መንታ ተግባራት የሚያከናውን ነው። አብይ አህመድ የአማራ ክልል ላይ ለከፈተው የድሮን ጥቃት ለድሮኖቹ የመረጃና መልእክት ማቀባበያ አንቴናዎችን በተለያዩ የአገሪቱ ክፍሎች እንዲተከሉ አድርጓል። በአሁኑ ጊዜም ፋኖች ላይ የዘመቱት ድሮኖች መረጃና መልእክት የሚቀበሉት አዲስ አበባ በንጦጦ ምድር ኃይል ግቢና ኮተቤ ከደህንነት ማሰልጠኛ ግቢ በ በተተከሉ አንቴናዎች በተጨማሪም በባህር ዳር አየር ኃይል፣ በደብረ ታቦር ጉና ተራራ፣ በወልዲያ ዮሴፍ ተራራ፣ በደብረ ሲና፣ በደብረ ማርቆስ ጮቄና፣ በአፋር ክልል አንቴናዎቹ ተተክለው ለድሮኖቹ መረጃና መልእክት እንደሚያቀብሉም ነው ለማወቅ የተቻለው። ለአንከር ሚዲያ በደረሰ መረጃ ላይ እንደተመለከተው አብይ አህመድ በከፍተኛ ጭንቀት ውስጥ ይገኛል። ማንንም ማመን በማይችልበት ፍርሃት ውስጥ እንደተዘፈቀም ከቅርብ ምንጮች በተገኘው መረጃ ላይ ተመልክተዋል። ዋና ዋና የመከላከያና የደህንነት ኃላፊዎችን ወደ ጎን አድርጎ በአማራ ክልል ለከፈተው የድሮን ጥቃት ኦፕሬሽን ልዩ የሆነ ቡድን ያቋቋመውም ከዚሁ ከከፍተኛ አመራሮች ጋር በተፈጠረው ክፍተት ምክንያት እንደሆነም ይነገራል። ለዚህ ተልዕኮ በጊዜያዊነት ባቋቋመውና ሳር ቤት በሚገኘው ቪላ ቤት ጥቂት አጃቢዎቹን ይዘው ሌሊት ሌሊት በአሳቻ ሰዓት እንደሚያመራም ታውቋል። በሁለቱ ከፍተኛ የመከላከያ ሚኒስቴር አመራሮች ፊልድ ማርሻል ብርሃኑ ጁላ እና በጀኔራል አባው ታደሰ ላይ በየጊዜው እምነት እያጣ መምጣቱ መሰል ኦፕሬሽኖችን ከነሱ ውጪ እንዲያደርግ እንዳስገድደውም ተመልክቷል። ለአንከር ሚዲያ በደረሰ መረጃ ሁለተኛ ሳምንቱን በያዘው የድሮን ጥቃት በእስካሁኑ አራት መቶ የሚደርሱ ሰላማዊ ዜጎች የተገደሉ ሲሆን ከፋኖ ታጣቂዎች ህይወታቸውን ያጡት አራት ብቻ ናቸው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ ያለው የፒር ፖለቲካ መዘዙ ለሌላውም ዓለም የሚተርፍ ነው ማለታቸው ተገለጸ። ግብጽ ካይሮ የአምስት ቀናት ጉብኝት አድርገው ወደ ሀገራቸው የተመለሱት ፕሬዚዳንት ኢሳያስ አፈወርቂም በካይሮ